እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ዲዩፉ አረሕማን የአረሕማን እንግዶች አሁን ዛሬ ደግሞ ይዤላቸው የመጣሁት ደግሞ የሐጅ ምንትኖች ምንድነው? ዋጅባቱ ለሐጅ የሚባሉ ዋጅባቱ ለሐጅ የሚባሉ የሐጅ ግዴታ የሆኑ እንደባለፈው አርካን ይለያሉ፣ እነዚህ ይለያሉ። ሆን ብሎ አያስፈልጉም ብሎ ከተወ ሊበላሽበት ይችላል። እነዚህ ነገሮች አሁን የምነግራችሁ ሰባት ናቸው። ነገር ግን በመርሳትና በተለያየ መንገድ እነዚህን ነገሮች ከተዋቸው መካሻ መንገዶች ይኖራሉ። ሀጁን ሙሉ በሙሉ ላይበላሽበት ይችላል። ምንድናቸው እነዚህ ሰባት ነገሮች? እነዚህንም በደንብ አድርጋችሁ አጥብቃችሁ ከያዛችሁ አብሽሩ፣ ሀጅ ላይ ምንም አይነት ጎደሎ ነገር አያጋጥማችሁ በአላህ ፍቃድ የተስተካከለ ሀጅ ታደርጋላችሁ። አንደኛ አንደኛ ምንድነው አንደኛ ሚቃት ላይ ኢህራም ማድረግ ሚቃት ላይ ቦታው ላይ ሲደረስ ኢህራም ማድረግ፣ አያችሁ። ያለ ቦታው ከቦታው በፊትም ኢህራም ማድረግ መቻሉን ባለፈው ነገራቸው አለው። ከቤታችሁ ስትነሱ፣ ኤርፖርት ስትደርሱ፣ ፕሌን ላይ ስትወጡ፣ የሆነ ቦታ ላይ ስትሆኑ፣ ሚቃቱን ብቻ አትለፉት። ካለፋችሁ በኋላ ነው እንጂ የማይቻለው ከመድረሳችሁ በፊት ይቻላል ብለናል። እዚህ ቦታ ላይ ደግሞ እንትን ላይ ስንመጣ ዋጅባቱ ላይ ስንመጣ ደግሞ እዛው ቦታ ላይ ሚቃቱ ላይ ምሳሌ መዲና ነው አሁን የሚታረፈው ከዚህ ከኢትዮጵያ ከተከሄደ በኋላ ከመዲና ወደ መካ ቀጥታ ለዚው ቀጥታ የምትሄዱ ከሆነ እዛው ላይ መዲና ላይ ዙል ሁለይፋ የሚባለው ቦታ አለ። እዛ ቦታ ላይ ሆኖ መሐረም ስለ ገላ መታጠብ ስለሌላ መንገድ ምናምን ሱና ነገሮች ናቸው። አትጨነቁ። መጀመሪያ ይሄን ያዙ። ሁለተኛው አረፋ ላይ ፀሐይ እስክትገባ ድረስ መቆየት አያችሁ። አረፋ ላይ ፀሐይ እስክትገባ ድረስ መቆየት። ባለፈው አርካን ላይ ስንነጋገር አረፋ ላይ መቆየት ብቻ ነው መገኘት የተወሰነች ሰከንድም ብትሆን። አሁን ግን ፀሐይ እስከሚገባ እስከሚጠልቅ ድረስ ቀኑ ሙሉ እዛ ቢያሳልፍ አንድ ሰው ይሄ ዋጅባት ነው። በጣም ይወደድለታል። በጣም አጅሩ የተሟላ ይሆንለታል። የተወሰነ ላግኝ ፀሐይ በጣም ሀሩር ነው። ትንሽ እንትን ብዬ የተዘጋጀልኝ ዱንካ ላይ ተመልሼ ልሂድ ካለ አንድ ሰው ችግር የለውም። የአረፋ ክልል ነው። የአረፋ ክልል ማለት አረፋው ላይ ግዴታ መውጣት አይደለም። እዛ ላይ ለመውጣት ግብ ግብ መፍጠር ከሰዎች ጋር መጣላት አያስፈልግም። እዛ ዙሪያ ላይ ዱንካኖች አሉ። በዛ ዙሪያ ላይ የአረፋ ክልል ተብሎ ተወስዷልና ማለት ነው። ሌላኛው ሶስተኛው ደግሞ ሶስተኛው አስረኛው ለሊዝ ሙዝደሊፋ ማደር ነው። አስረኛውን ለሊዝ ሙዝደሊፋ ይታደራል። ሙዝደሊፋ ምንድነው ከተባለ ልክ ከአረፋ አረፋ ጨርሳችሁ ዘጠነኛው ቀን ፀሐይ ከመጥለቁ በፊት ወይም ደግሞ ፀሐይ እስክትገባ ልክ ስትጠልቅ ወይም ከመጥለቁ በፊት የአረፋን ክልል ለቆ ይወጣና ቀጥታ በግር ነው። ትራንስፖርት ምናምን ነገር የለም በግር ነው። ያገኘ ሰው ሊሄድ ይችላል በግር ወደ ሙዝደሊፋ። ዚክር እያደረገ ቁርአን እየቀራ አንድ ሰው ወደ ሙዝደሊፋ ይተማል ማለት ነው። ከዛ ሙዝደሊፋ አስረኛው ቀን ያድራል። ከዛ በኋላ አራተኛው ደግሞ አራተኛው አያመ ተሽርቆችን አሁን አስረኛው ቀን ማለት የዒዱ ቀን ማለት ነው። አሁን ሌሊቱን ይሄድና እዛ አድሮ የዒዱ ቀን ደሞ ዒድ እዚህ በኢትዮጵያ ላይ ወይም ደሞ ሀገር ቤት ያሉ አካሎች ዒድን በሚያከብሩበት ወቅት ላይ የዛኔ እነዛ ሁጃጆች ደግሞ ወዴት ጉዞ ያደርጋሉ? ያው ሙዝደሊፋ አስሩ አያመ ተሽርቅ ማለት ያው አስረኛው ቀን ሙዝደሊፋ ያድራል። ከዛ 11፣ 12፣ 13ኛው ቀን ሚና ይታደራል። አስራ አንድ አስራ ሁለት አስራ ሦስተኛው ቀን ሚና ይታደራል። ሁለት ቀን ይበቃኛል ብሎ ሁለት ቀን ይበቃኛል ብሎ እቾክላለሁ ላለ ሰው ሁለት ቀን አድሮ ብቻ ወደ ሀገር ቤት መመለስ ይችላል። አይ ሦስቱንም ቀን ልጨርስ ካለ ደግሞ ይወደድለታል ማለት ነው። ይሄ ሚና ማደር አስራ አንድ አስራ ሁለት አስራ ሦስት አያመ ተሽርቅ ተብሎ ይቆጠራል ማለት ነው። አምስተኛ ጠጠሮችን መወርወር ጀመራት ይባላል ጀመራት ይባላል። ጠጠሮችን እዛው ሙዝደሊፋ ላይ ከተቻለ ከሙዝደሊፋ ጠጠሮችን ከሽምብራ ከፍ የሚል ከባቄላ አነስ የሚል ጠጠሮችን ይሰበስብና ከዛ በእቃ ነገር አድርጎ ሰባት ሰባት ሰባት ሶስት ጊዜ ሀያ አንድ ጠጠሮችን ከዛ አራተኛ አንድ ለብቻ የሚወረወርበት ቀን አለ እዛ አንድ እሱን ይጨምራል ሀያ ስምንት ጠጠሮችን ያዘጋጃል ማለት ነው በኋላ ጠጠር ለምን እንትን ለማለት። እንትን ማለት ስለሌለበት ጠጠር ማጠብ በጠጠር ላይ ሌላ እንትን ውስጥ መግባት ምናምን አያስፈልግም። በቃ የተዘጋጀ ጠጠር አለ። ይሄን ጠጠር እዛው አለ የተራገፈ ጠጠር አለ እዛው ሙዘሊፋ ላይ ታገኙታላችሁ። እሱን ቆጥሮ አዘጋጅቶ ጠጠር መወርወር ነው። ስድስተኛው ፀጉርን መላጨት፣ ፀጉርን መላጨት ይሄ ለወንዶች ነው። መላጨቱ በጣም ይወደዳል። ካልሆነ ደግሞ ደሞ አሳጥራለው ካለ ደግሞ ፀጉሩን ያሳጥራል ለሴት እስከተባለ ሴት ልጅ ከፀጉሯ ጫፍ ይዝና የዚህን ያህል የጣቷ የመጀመሪያው መገጣጠሚያ ያህል የሷን ያህል ይቺ የምታክል ከጫፏ ሁሉንም አንድ ላይ ይዛ ቆረጥታ አደርጋለች ማለት ነው ሴት ልጅ። ስለዚህ ለወንድ ልጅ ሙሉ በሙሉ ቢላጨው መላጣ ቢሆን በጣም ይወደዳል። አላሁመ ርሐሚል ሙሐልቂን ብለው ሶስት ጊዜ ዱዓ አድርገው አሉ ጌታ ሆይ ለሚላጩ ሰዎች እዘንላቸው ብለው ሲናገሩ፣ ወል ሙቀሲሪን ያ ረሱላህ ለሚያሳጥሩት ሳንቲ ያላህ እንትኛ ሲሏቸው አሁንም ለሚላጩት አሉ። ለሚያሳጥሩት ሲያ ረሱላህ ሲሏቸው አሁንም ለሚላጩት አሉና ሶስት ጊዜን ካሉ በኋላ በአራተኛው ወይም በሶስተኛው ለሚያሳጥሩትም ብለው አሉ። ስለዚህ ማሳጠርም መላጨትም ይወደዳል ማለት ነው። ሰባተኛው ጠዋፈል ወዳእ፣ ጠዋፈል ወዳእ ጠዋፈል ወዳእ ማለት የመሰናበቻ ጠዋፍ ማለት ነው። ቤታችሁን ወደ አገር ቤት ስትመለሱ ቤቱን የአላህን ቤት የመጨረሻ መሰናበቻ ጠዋፍ አድርጋችሁ ተመለሱ ብለው የአላህ መልክተኛ ተናግረዋሉ። እነዚህ ሰባቱ ነገሮችን ከሰራን የባለፈው የተነጋገርነው 11 ማለት ነው። አራት መስፈርቶች አሉ። አንድ ላይ 11 ሆኑ ማለት ነው። ስለዚህ ምንም ግራም ያጋባ ነገር የለውም። ምንም ችግር ውስጥ የሚፈጥር ነገር የለም። እነዚህን ብቻ አጥብቃችሁ ያዙልኝ። በአላህ ፍቃድ የተስተካከለና ግራ ያልተጋባበት ጭንቀት ያልወረረው ሐጅን ታደርጋላቸው ታደርጋላችሁ ብዬ አስባለሁኝ። አላህ ይወፍቃችሁ። በዱዓ እንዳትረሱኝ እሺ።